የአብርሃም ልጅም አለ የተባለው እንትን እንግዲህ እሱ ልጅ የት ነው ያለው? ማጋን ያለው ሁላችንም የምናውቀው ነገር ነው፣ ያው ሄርሜላ ለማሳደግ እንደተቀበለችው። እኔ እንግዲህ ይኸው እንደዚህ ተሰባብሬ እንደምታዩኝ እንግዲህ እጅ ላይም ትንሽ ነው ውልቃት ነው ምናምን ነገር መሰለኝ። እጅን ጠምዝዘው ነው ለወረቀቱን ለመቀበል ሲሞክሩ ነው እንትን ያሉትና ሰላም ሰላም፣ የኔ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ሰላማችሁ ይብዛ። ያው እኔ ያለው ልበል እንጂ ቤተሰቦች ውን እንደምታዩኝ እንግዲህ ዛሬ መጣውት ዝም ብዬ ማለት ያለውን ነገር ለእናንተ ለማሳየትና ና ያለውበትን ሁኔታ እንድታዩልኝ ነው። ቤተሰቦች ምን ያህል በቃ መስዋዕት ምን ያህል መስዋዕት እየከፈልኩ እንደሆነ ቤተሰቦች እንድታዩልኝ እፈልጋለሁ። ያው እንግዲህ በዚህ ፖስታ ምክንያት የደረሱብኝ ብዙ ነገሮች አሉ። እንግዲህ ያንን ሁላ ነገር እንግዲህ ተቋቁሜ ቤተሰቦች ፖስታውን ለአብርሃም ልክ ይለታለሁ ዋና ይሄን ለመንገር ነው ዛሬ የመጣሁት። እና ፖስታውን ለአብርሃም በጣም ለሱ ቅርብ በሆነ ሰው እና ታማኝ በሆነ ሰው አድርሽለታለው። ፖስታውን ማለት ነው። ትናንትና እጁ ገብቷል። ያው እንዳየው በጣም በብዙ ማስረጃ መቀበሉን አውቅ ያለው እና ቤተሰቦች። ያው እንግዲህ በዛ መሀል ግን እኔ ለሱ ፖስታውን ለማድረስ እንትን በምልበት መሀል የሄርሜላ ቤተሰቦች እንግዲህ ራሳቸው ባይሆኑም በተዘዋዋሪ ሰው ልከው፣ ያው እንግዲህ ከነሱ ሌላ እኔ ማንም ጠላት የለኝም በአሁን ሰዓት እና ያው ማንነታቸው ባልታወቁ ሰዎች ጉዳት ደርሶብኛል ቤተሰቦች። ያው ጎረምሶች ናቸው እንግዲህ ያው ሰጭር ባለ ቦታ ነው ጠብቀው ሌላ ምክንያት አድርገው ነገር በመፈለግ እንደዚ ይመቱ ይማል ነውና ቤተሰቦቼ ይሄ ትናንት ነው። ዛሬ እንደውም አይኔ እንትን ብሎ እንጂ አይኔ በልዞ ነበር በጣም አይኔም ሳይጠፋ ነው እንትን ያልኩት። እና ከዛም በተዘዋዋሪ እጄ ትንሽ ተሰብሮ ታሽቼ ነው ቤተሰቦች፣ እጄም ታሽቻለሁ። እዚች ጋር ትንሽ ፍንክት ነገር አለችብኝ። እሱንም ትናንትና እንትን ብያለሁ ያለውን ነገር እና ቤተሰቦች ያው እንግዲህ ሰው በዚህን ያህል እንግዲህ ተራቋል። ማለት በዚህን ያህል ሰው እንዴ ለተንኮል እንደዚህ መሆን የለበት። እና ለተንኮል እንደዚህ አስበው ምን ብለው ሰውን እንደዚህ አዘው ምናምን እንትን ማለት በጣም ይከብዳል። ቤተሰቦች ግን እኔ ያው እንግዲህ ለሩታ የምከፍለው ዋጋ ነው ይሄ ሁላ ለአብርሃምና ለሩታ አንድ መሆን የምከፍለው ዋጋ ነው። ምክንያቱም ልጆቹ በጣም እንደሚዋደዱ እንደሚፋቀሩ እናውቃለን። ግን ሰው የነሱን መለያየት ስለሚፈልገው እና የነሱን መራራቅ ስለሚፈልግ ሰው ሊያጣላቸው ሲገባ በጣም ስለሚያናድድ እና እነሱ በማያውቁት ምክንያት ወይንም ደግሞ ውስጣቸው እየተፈላለገ ለምን ይለያያሉ በሰው ተንኮል በሚል እኔም እንግዲህ እነሱን አንድ ለማድረግ ነው የገባሁት በዚህ ጉዳይና ያው እንግዲህ ያው መስዋዕት አንዳንዴ ያስፈልጋል። ለጥሩ ነገር ብዙ መስዋዕት መክፈል ያስፈልጋል። ከዛ ውስጥ እኔ ትንሹን ነው። በእርግጥ ሰው እስከ ሞት ደረጃም ይደርሳል። እኔ ትንሿን የቀመስኩትኝ ለዛ ደግሞ ምንም ማለት አይደለም። ዋናው እነሱ አንድ ይሁኑልን እንጂ ያው ይሄ ምንም ማለት አይደለም። እግዚአብሔር ጠብቆኛል። እግዚአብሔር ያው ከጎኔ ስላለም ተርፍ ያለው እና ያው እንግዲህ ሩታም ብትሆን እንግዲህ እሷ ደግሞ የምትከፍለው መስዋዕት ማሰብ እንግዲህ ለመገመት በጣም ከባድ ነው። ትናንትና ያታችሁታል እንግዲህ አብርሃም ያቺን እንትን ለሰላሳ ደቂቃ ላል ሞላንትን እንደዛ ተሸክሞ ቆሞ ምን ያህል እንደደከመና ምን ያህል እንትን እንዳለ እኛ ሴቶች ዘጠኝ ወር ሙሉ እንደዚህ ተሸክመን ወደዚህ ወደዛ ስንል ቀላል መስሎ የሚታያችሁ ብዙ ወንዶች አላችሁ እና እነዛ ወንዶች ደግሞ በእንደዚህ አይነት ነገር ካልተማሩ በምንም ያው ሊማሩ አይችሉም። እንደዚህ አይነት ነገር በቃ ብዙ ወንዶች ማወቅ አለባቸው ክብደቱን። በዛ መሀል እሷ ደግሞ ከዚህም በበለጠ የከፈለችው ብዙ መስዋዕት አለ። ቤተሰቦች እንግዲህ እርጉዞና ከመጀመሪያ ከጽንስ ጀምሮ ምን ያህል እንግዲህ እንደሚያም የፅንሱ መጀመሪያ ምን ያህል እንደሚያም ብዙ ሴቶች እናውቋለን፣ ወልደንም እናውቅ ማለት ነው። እና ከዛ ደግሞ አንስቶ እንትን ደግሞ አለ አይደል፣ ይሄ ማማር ምናምን የሚባል ነገር አለ። እንዴት ነው የሚያምራችሁ ምናምን፣ ብዙ ነገር አለ። ያንን ሁላ ሳታገኝ በብዙ ስቃይና በብዙ ፈተና ነው ያው እዚህ የደረሰችው ማለት ነው። ማንም ከጎኗ ሳይኖር ባል የሚባል ምናምን ሳይኖር በህመሟ ጊዜ ስትቀመጥ ስትነሳ ብቿ ነበረች በቃ እና በዛ ሰዓት ላይ ያው እንግዲህ የምትከፍለው መስዋዕት ይሄ ነው የሚባል አይደለም። አሁን እንግዲህ ወረቀቱ ከደረሰው በኋላ እንግዲህ ይመለስ ሲሆን አይመለስም ይሆን አላውቅም። እንግዲህ ወረቀቱ ከደረሰው በኋላ ምን አይነት እንትን እንደሚያሳይ ያንን ነገር አይቶ ግን ያው ከሰሞኑን ጥሩም ይመስሉኛል። ከዛ በኋላ ትንሽ እንትኑ ሳይገባ አይቀርም እና ትንሽ ያው በአንዴ ወደ እርቅ ስሜት ወደ እንትን ላለማለት እንጂ ታርቀዋል። ያው ጥሩ ነገር እያሳዩን ነው እና ደስ ብሎናል። ያው እንደኒ ደስ ያላችሁ ቤተሰቦችም ትኖራላችሁ እና ደስ ይላል። በቃ እና ያው ለዚህ ነው በቃ ጠጋ ጠጋ ተባብለው አንድ እንዲሆኑ ነው። ይሄ ሁላ ነገር ብዙዎቻችን ስንጣላ በእነሱ ጉዳይ ስንጨቃጨቅ ነበር። በሚዲያም ይሁን እንዲህ በአካልም ቢሆን ብዙ በነሱ ጉዳይ የተጣላን ምን ሰዎች አለን። እንግዲህ አፉ መባባል ነው። እነሱን ደግሞ እንግዲህ አንድ ያርቅልን፣ ከዚህም በበለጠ ያስማማልን ቤተሰቦች። እኔ እንግዲህ ይኸው እንደዚህ ተሰባብሬ እንደምታዩኝ እንግዲህ እጅ ላይም ትንሽ ነው ውልቃት ነው ምናምን ነገር መሰለኝ። እጅን ጠምዝዘው ነው ለወረቀቱን ለመቀበል ሲሞክሩ ነው እንትን ያሉትና እጅን ሲጠመዝዙኝ ነው እንዴ ተሰበረው። ያው እንግዲህ ፍላሹ በግርግር ቤተሰቡ ይጠፍቶብኛል ወረቀቱ ነው ሀሳቤ እኔ ወረቀቱ ላይ ስለነበር ከወረቀቱ ወርቆ ፍራሹ ጠፍቶብኛል። እንግዲህ ማን እጅ እንዳለ እርግጠኛ አይደለውም። ቤተሰቦች ያን ፍላሽ ምናልባት አግኝተው ሚዲያ ላይ ከለቀ ከወጣና ከመረጃ ከእጃቸው ከወጣ እንግዲህ በጣም ትልቅ ይቅርታ ቤተሰቦች ይህን ያውቅ ያደረግኩን ነገር አይደለም ማለት አንዳንድ ሰው ለራሱ ጥቅም ሲል ያን መረጃ አውጥቶ ሊለቀው ይችላል። እና ቤተሰቦች እንግዲህ ያው ለብሱ ለማንም አታውጪ፣ ለማንም አትስጪ፣ ሚዲያ ላይ አታውጪ፣ ለሱ ብቻ ስጩ ያላችሁም ብዙ ቤተሰቦች አሉ፣ አላችሁ ግን፣ ከዛ መሃል እንግዲህ እኔ ወርቆ በመሃል በግጭቱ ሰዓት ነው እንግዲህ የወደቀው ከወረቀት ውስጥ ማለት ነው እና እንግዲህ ያ መረጃ ከወጣ ምንም ማድረግ አልችልም። ቤተሰቦች የተቻለኝን ያህል በሰዓቱ የነበሩ ሰው ለማገላገል ምናምን የነበሩ ሰዎች ጋር እየሄድኩኝ እየጠየቅኩ ነበር። ማንም እንዳላነሳው ነው የነገሩኝ። እና ቤተሰቦች ምናልባት እንግዲህ በሷ ወገኑ ያሉት ሰዎች ከሆነ ያነሱት ያው ምንም መረጃ አይወጣም፣ ይደብቁታል እንጂ ምንም አያደርጉትም። ግን በመሃል ሲያገላግሉኝ የነበሩ ሰዎች ከሆነ ደሞ ያነሱትኝ እንግዲህ ምንም ማድረግ አልችል። ይኸው ፍላሹን እንግዲህ ያገኘው ሰው በጣም በትልቅ ምስጋና እንግዲህ፣ ይህም ቪዲዮ የምታዩ ሰዎችም ፍላሹን ካገኛችሁት ብትሰጡኝ። ለእናንተ ምንም የሚጠቅም ነገር የለም ያው ወደ ሌላ ጉዳዩ ሌላ ስለሆነ ማለት ነው። ቤተሰቦች እና እንግዲህ አደራ አላለሁ፣ ፍላሹን እንድትሰጡኝ አደራ አላለሁ። ከኔ ደሞ በስተጀርባ ከዚህ ጸብ ደሞ በስተጀርባ ያላችሁ ሰዎች ማለት ነው፣ ብዙ ማለት ስም መጥራት አልፈልግም። አሁን ዲ ሚዲያ ላይ ስም መጥራት አልፈልግም፣ ግን ያው የመጀመሪያው የአብርሃም እና የሩታ ጸብ ላይ እጃችሁ ያለችሁበት ሰዎች ከሄርሜላ ጋር አብረው ሆነው የሚሰሩ ሰዎች ናቸው። ይሄን ራሳቸው ያውቁታል። ዩቱበሮች ናቸው፣ ራሳቸው ያውቁታል። እና ቤተሰቦች እነሱም በትብብር ይመስለኛል ከሄርሜላ ጋር ብዙ እጃቸው ያሉ ዩቱበሮች አሉ። እኛ የምናቃቸው እናንተም ቤተሰቦች የምታውቋቸው ማለት ነው። እነሱ ናቸው ከበስተጀርባ ሆነው ይሄንን ሁላ ነገር የሚያደርጉት። ይሄንን ሁላ ነገር እንትን የሚሉት እነሱ ናቸው። ከሄርሜላ ጋርም እጃቸው አለበት። እንግዲህ ያንን አሁን ሁለቱ ሲታረቁ ምን እንደሚወጣቸው አላቅም፣ ግን አዳዲስ ነገሮችን እየፈጠሩ ለዚህ ሁላ ነገር ያበቋቸው እነሱ ናቸው። አሁን ደግሞ እንግዲህ እነሱ ጸብ ሲታረቁ ምን ሊወጣቸው እንደሚችል እግዚአብሔር ይወቀው። እንግዲህ ቤተሰቦችና ያው መቼም ዛሬ መጣሁት። በቃ ከዚህ በላይ ምንም ምላችሁ ነገር የለም፣ ግን ይህንኑ ለማየት ነው በቃ እኔ በጣም ማለት በቃ ምን ምን ልበላችሁ። ሰው የሰው ክፋት፣ የሰው ተንኮል በእኔ እዩትና ማለት ነው። ምን ያሁን ለበጎ ነገር ቢሆን መቼም ይሄን ነገር አያደርጉትም አይደል? ለተንኮል ስለተነሳሱ ነው። የእነሱን ጸፍ ፍለጋ ስለሚፈልጉ ነው መጥፎ ነገር ለማድረግ ስለሚፈልጉ ስለሆነ ሰተው በቃ ይቅርባችሁ። አብርሃምና ሩታም ተው በቃ አንድ ለመሆን ሞክሩ። እኛንም መሀል ላይ ብዙ ነገር እየደረሰብን ነው። እኛ ለናንተ በምንለፋ ሰዓት፣ በመሃል ብቻ ብዙ ሰዎች በናንተ እየተጎዱ ነው። ብዙ ሰዎችም ደግሞ እንደዛ ጥቅም እያገኙ ነው። እናንተን ጸብ ለማስጣላት እናንተ በሚሰሩት ሴራ ብዙ ጥሩ ነገሮችን እያገኙ ነው። ልክ እንደዛው ደግሞ ብዙም ደግሞ የተጎዱ ሰዎችም አሉ በእናንተ ማለት ነው። ስለዚህ እናንተም በቃችሁ እስቲ ይብቃችሁ፣ በቃ እንስቲ ለሰው ስትሉ በቃ ይብቃችሁና አንድ ለመሆን ሞክሩ። በቃ እኛንም በመሃል እንትናት በሉ። እስቲ አንድ ለመሆን ሞክሩ ብስቲ በቃ ታረቁ፣ እኛም ደስ ይበለን። ይሁን ላይ የደከምንበት ነገር እስቲ ፍሬ አፍርቶ እንትን ሲል እነ እስኪ ቤተሰቦች፣ መቼም ይሄ ወረቀት ሲደርስ አብርሃም ብዙ ነገር እንደምትለወጥ እርግጠኛ ነኝ። ያው ምናልባት አውቀ ካልሆነ በስተቀር ወይም ደግሞ የምርም ጥላቻ ለሩታ ጥላቻ ውስጥ ካላደረ በስተቀር ለሰው በጎ ልስራ ምናምን የምትለውን ነገር በእርግጠኝነት ማንም ያንተን በጎነት ወይ ጥሩነት ፈልጎ እንዳልመጣና ለሴራ እንደመጣ ከጀርባ የሆነ የላካቸው ሰው እንዳለ ትረዳለ ብዬ ተስፋ አድርጋለሁ። ከነሱ እንደምንም ለመራቅ ሞክር። በቃ ይቅርብ፣ ይቅርብ። ይሄን ነገር ወረቀት እንዳየ በእርግጠኝነት በቃ ካጠገባቸው እንደምትሸሽ እኔ እርግጠኛ በቃ ይቅር። ያው ግን እንግዲህ ያው የሩታ ፍቅር ውስጡ ካለ አሁንም መመለስ ትችላለ የምር በቃ ከውስጥ ካልወጣ ፍቅሯ አሁን መመለስ ይችላል። ይሄ ፖስታ ወረቀት እንደደረሰ መመለስ ይችላል። አይ ካልክ እንግዲህ ያው ትክክልም፣ ሌላ ነገር ነው ማለት ነው። የእውነትም ፍቅሩ ከውስጥ ወጥቷል። የሩታ ፍቅር ወጥቷል። ሌሎቹ እንደሚሉት አይ እሱ አይፈልጋትም፣ በግድ ነው። ወይኔ በጣም ብዙ ብዙ በቃ በጣም እኔ እንዲ ነው ማላችሁ። በኮሜንት ራሱ ምናምን የምትሳደቡ ማለት ነው በቃ አይፈልጋትም፣ ለምን አትተውትም? እሱ ካልፈለገ በግድ ነው ወይ የምትሉ ሰዎች አላችሁ። እንግዲህ እውነትም እነሱ እንዳሉት አልፈለገም ማለት ነው። ሳትፈልግ ነው እኛ እያስገደድን ያለ ነው። ያንን ደግሞ እንግዲህ እንትን ማለት አለብህ። የአብርሃም ልጅም አለ የተባለው እንትን እንግዲህ እሱ ልጅ የት ነው ያለው፣ ማጋን ያለው ሁላችንም የምናውቀው ነገር ነው ያው ሄርሜላ ለማሳደግ እንደተቀበለችው ያ የራሷ ልጅ ነው። ቤተሰቦች ይሄ ሚስጥር የአብርሃም ምናምን ልጅ ተባለ፣ ከዛ ድፍንፍን ተደርጎ ምናምን ወጣ እንጂ የራሷ የሄርሜላ ልጅ ነው። ያንን በግድ ሌላ ታሪክ መስርታ መጀመሪያ የሚራከቹ ራሷ ናት። አሁን ደግሞ በሙድ ተቀብላ ራሷ ጋን ያስቀመጠችው። ስለዚህ ቤተሰቦች ይሄን ነገር ሁላችሁም በደንብ አስቡት። አመጣጡንም አካሄዱንም በደንብ አስቡት። እሷ ከመምጣቷ ከትንሽ ጊዜ በፊት መጣ ልጁ። ከዛ ደግሞ ቀስ ብሎ ያው በእንትን እኔ ላሳድገው በሚል ሙት ወሰደችው ማለት ነው። ያ ውሸት ነው፣ የራሷ ልጅ ነው። በቃ ሙሉ መቶ ፐርሰንት የራሷ ልጅ ነው ቤተሰቦች። እና ያ ልጅ ደግሞ አመጣጡን እንግዲህ ቀስ ብላችሁላችሁን በሂደት ድረሱበት። ሌላ ምንም ምለው ነገር የለም። ድረሱበት። እኔ እንዲህ እንዲህ ነው ብዬ ከመናገሬ በፊት እናንተ ድረሱበት። እና ቤተሰቦች እንግዲህ በቃ ያመመኝ ስለሆነ ብዙ ማውራት አልቻልኩም። በቃ ቤተሰቦች ደህና ሁኑ።